አምስቱ ኦሪየንታል ቤተክርስቲያናት የሚቀበሏቸውን ሶስቱን ጉባኤያቶች አብራሩ። ጉባኤ ኒቂያ በሰለስቱ ምዕት በ325 አመተ ምህረት የተደረገ ጉባኤ ነው። የተመራውም እንግዲህ በእስከንድሮስና በሊቀ ዲያቆናት ደግሞ በቅዱስ አትናቲዎስ ነው። በዚህ ጉባኤ ላይ እንግዲህ የተወገዘው አሪዎስ ነው። አሪዮስ የሚያስወገዘው ምክንያት ክርስቶስ ዓለም ከመፈጠሩ በፊት አልነበረም፣ ባህሪውም ደግሞ ከአብ ያንሳል፣ የተፈጠረ ነው እንጂ የተወለደ አይደለም። ለወቱ ስብሀት ዓለምን ይፈጥርበት ዘንድ እርሱን ፈጠረው እርሱም ደግሞ አለምን ፈጠረ የሚል ነው። በአጠቃላይ ክብር ይግባውና ወልድ ፍጡር በመለኮቱ የሚል ክህደት ነበርና ሰለስቱ ሚት እሱን አውግዘውታል በዚህ ጉባኤ። ከዛም በኋላ ደግሞ ጸሎት ሃይማኖትን ደንግገውልናል ማለት ነው። እንግዲህ ሁለተኛው ጉባኤ ጉባኤ ቁስጥንጥንያ ሲሆን ይህም የተካሄደው በአራት መቶ ሰማንያ አንድ ዓመተ ምህረት ነበረ። የጉባኤው መሰብሰቢያ ምክንያት የነበሩትም መቅዶኒዎስ፣ አብሉናርዮስ፣ አውሳቢዎስ የሚባሉ መናፍቃን ነበሩ። የእነሱም አስተምህረው መንፈስ ቅዱስ ከአብና ከወልድ ጋር አካልም አይተካከልም ከነሱ የበታች ነው ህጹጽ ነው የሚል ነበረ ሎቱ ስብሐት። ከዚህ በተጨማሪ ደግሞ መንፈስ ቅዱስ ከአብ የሰረጸ ስለሆነ አብና ወልድ ስለሚልኩት ከነሱ የበታች ነው የሚል ስለነበረ ሎቱ ስብሐት። ይህ አስተምሮ በምስራቅ አብያተ ክርስቲያን በሰፊው እየተስፋፋ ስለነበረ በመቶ ሀምሳ ኤጲስቆጶሳት ተሰብስበው ጉባኤውን ከአዲስም ከብሉዩም መጽሐፍ አጣቅሰው አውግዞት ነበረ። ከዚህ በተጨማሪ ደግሞ በኒቅያ ጉባኤ ሰለስቱ ምእት በ325 ዓ ም በወሰኑት ውሳኔ ጸሎት ሃይማኖት ላይ እነሱም ጨምረው ወስነዋል። ውሳኔውም ከአብ የሰረጸ ጌታ ህይወት ሰጪ በሚሆን በመንፈስ ቅዱስ እናምናለን፣ ከአብና ከወልድ ጋር እንሰግድለታለን። እርሱም በነቢያት አድሮ የተናገረው ነው ብለው በኒቂያ ሃይማኖት ውሳኔ ላይ የተጨመረ ውሳኔ ላይ ጨምረው ወስነዋል። ሶስተኛው ጉባኤ ኤፌሶን ጉባኤ ነው። ይሄም እንግዲህ በ431 አመተ ምህረት በኤፌሶን ከተማ በ200 ሊቃውንት ተሰብስበው የወሰኑት ነው። ይሄም እንግዲህ በቅዱስ ቄርሎስ ሰብሳቢነት የተካሄደ ነው። በዚህ እንግዲህ ንስጥሮስ የሚባል ከሃዲ ወልድ ሁለት ባህሪ አለው እንዲሁም ደግሞ ሲወለድ ከመቤታችን ሲወለድ በንጻሪ ነው የተወለደው ብሎ ክህደትን አስተምሮ ነበረ። ንጽረት ማለትም እንግዲህ እመቤታችን ስትወልደው የወለደችው ስጋ እንጂ አምላክን አይደለም ብሎ ነበረ። ሀሳቡን ያነሳ ማለ ይህም እንግዲህ ቅዱስ ቄርሎስ በምሳሌ ብረትና እሳትን በምሳሌነት በማንሳት ብረት የጋለ ብረት ብረቱን ከእሳቱ መለየት እንደማይቻል ሁሉ አምላክም ስጋና መለኮቱ አንድ ላይ የተዋሃደ መሆኑን ተለያየ እንዳልሆነ ተከራክረው ረተው አውግዘውታል።